ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት፣ የዚህ ታሪክ ጉባኤ ተሳታፊዎች በሙሉ የቤተ ክርስቲያናችን ኮከብ የሆነው ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ድጓ የጻፈባትን ከሶስት ዓመት በላይ ያስተማረበትን የጸለየባትን የሊቃውንት ምንጭ የሆነችውን ሀገር ልዕልናዋን ሲገልጽ ጎንደር ደጅብ ይጸኑባት ቅድስት ዋልድባ ናት። የበየምድር ስንዴው በማዶ ይመስላል በረዶ፣ ሀዘን ክንፌን ሰበረው በምኔ ልብረረው፣ በማለት በዘመረላት በተቀኘላት የታሪክ ማህደር የጥበብ ሀገር በሆነችው ቅድስት በየምድር ደቡብ ጎንደር ሀገረ ስብከት በበጀት ዓመቱ ከተከናወኑት ተግባራት መካከል አጭር ሪፖርት አቀርባለሁ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሚካኤል በበጀት ዓመቱ ለአምሳ አምስት አብያተ ክርስቲያናት የደብርነት ማድረግ ለአምስት ሺ ስምንት መቶ አምሳ አራት ተተኪ አገልጋዮች ሥልጣነ ክህነት ሰጥተው በአዲስ የተተከሉ ስልሳ ሶስት አብያተ ክርስቲያናትን ባርከው ቅዳሴ ቤታቸውን አክብረው አገልግሎት እንዲሰጡ አድርገዋል። ከክህነት የተገኘውን ገቢም የስብከተ ወንጌል አዳራሽ እንዲሰራበት አድርገዋል። በበጀት ዓመቱ ከሶስት በጎ አድራጊ ድርጅቶች በተገኘ በጀት 803,600 ብር በሀገረ ስብከትና በወረዳ ቤተ ክህነት በልዩ ልዩ የስራ ዘርፍ ተመድበው ለሚሰሩ ሰራተኞች ለአራት ተከታታይ ቀናት ስልጠና ተሰጥቶ የሀገረ ስብከታችን ስራ በአግባቡ እንዲከናወን ተደርጓል። ጉባኤ ቤቶችን በተመለከተ በሀገረ ስብከታችን ስር በሚገኙት የምስክር ጉባኤ ቤቶች 69 ደቀ መዛሙር ተመርቀው ለቅድስት ቤተ ክርስቲያን አገልግሎት እንዲሰጡ ተደርጓል። በማኅበረ ቅዱሳንና በውጭ ሀገር በሚገኙ በነ መላካ አሚን ቀሲስ ፋሲል ለአብነት መምህራን ሶስት ሚሊየን አንድ መቶ አስራ ሁለት ሺህ ስምንት መቶ አርባ አራት ብር ድጋፍ ተደርጎ መምህራኑ ጉባኤ ቤታቸውን አስፍተው እንዲያስተምሩ ተደርጓል። በአንጋፋው ሊቀ ጳጳስ ብፁዕ አቡነ ኤልያስ በችግር ውስጥ ለነበሩ ለቅድስት ቤተለየ ምስክር ጉባኤ ቤት ተማሪዎች ሰባት መቶ ሺህ ብር ድጋፍ ተደርጓል ስብከተ ወንጌልን በተመለከተ በርካታ ቁጥር ያላቸውን ሰባክያነ ወንጌል የትርጓሜ መጻሕፍት መምህራንና ደቀ መዛሙርትን በመመደብ ወቅቱን የጠበቀ የስብከተ ወንጌል አገልግሎት ለምእመናን ተሰጥቷል የእመቤታችን ቅዳሴዋ ውዳሴዋ ኪዳን ትምህርተዋ ትርጉምም ተሰጥቷል ከተለያዩ የእምነት ተቋማት የቆዩ 89 ኢአማንያን አምነው ተጠምቀው የቅድስት ቤተ ክርስቲያን አባል ሆነዋል። ገዳማትን በተመለከተ ከበጎ አድራጊ ድርጅቶች በተገኘ በጀት 1 ሚሊዮን 582 ሺህ ብር ችግር ላለባቸው ገዳማት ዘቢብ፣ ዕጣን፣ ጧፍና ሻማ ተገዝቶ የተሰጣቸው ሲሆን በተጨማሪም 2 ሚሊዮን 521 ሺህ የ560 ኩንታል የምግብ እህል ተገዝቶ ለ33 ገዳማት ድጋፍ ተደርጓል። የጣና ቅዱስ ቂርቆስ አንድነት ገዳም ሙዚየም አጸደ ማርያም በተባሉ እናት ከ25 ሚሊዮን ብር በላይ ወጪ ሆኖ እጅግ በሚያስደንቅ የሥነ ሕንፃ ውበት ሙዚየሙ ተሰርቶ የተጠናቀቀ ሲሆን የአምስት አድባራት እና ገዳማት የሙዚየም ሥራ በክልሉ ባህል ቱሪዝም ቢሮና በተለያዩ ደጋግ ምዕመናን በተገኘ በጀት በ23 ሚሊዮን 520 ሺህ ብር ግንባታቸው እየተከናወነ ይገኛል። ለአንድነት ገዳማት ከጠቅላይ ቤተ ክህነት የተላከውን በጀት በሀገረ ስብከቱ አስተዳደር ጉባኤ ችግር ያለባቸው ገዳማት ተለይተው ድጋፍ ተደርጎላቸዋል። ልማትን በተመለከተ ሀገረ ስብከቱ ከዚህ በፊት ያሰራውን ባለስድስት ወለል ፎቅ እና ሌሎቹም ገቢ ያስገኝ ህንፃዎችን ስራ ላይ እያዋለ ሲሆን በበጀት ዓመቱ አንድ ባለ አምስት ወለል ፎቅና ከአንድ ሺህ በላይ ሰው የሚይዝ ዘመናዊ የስብከተ ወንጌል አዳራሽ እያሰራን እንገኛለን። በተጨማሪም ባለ አራት ኮከብ ሆቴል ለመገንባት ከአምስት ሺህ ካሬ በላይ ቦታ በደብረታቦር ከተማ አስተዳደር እና በክልሉ ኢንቨስትመንት ቢሮ ተፈቅዶልን ስራውን ለመጀመር በዝግጅት ላይ እንገኛለን። አገረ ስብከቱ ሁለተኛ ደረጃ ትምህርት ቤቶችን በመክፈት የትምህርት ማቴሪያሎችን እና የሰርቪስ መኪኖችን በማሟላት ከ4ሺ በላይ የሚሆኑ ተማሪዎችን ተቀብሎ በማስተማር እና ከ165 በላይ ለሚሆኑ ዜጎች የስራ እድል በመፍጠር በሀገር አቀፍ ደረጃ ተወዳዳሪ የሆኑ ተማሪዎችን በማፍራት አገረ ስብከቱ ከፍተኛ የሆነ የስራ ውጤት እያስመዘገበ ይገኛል። በአገረ ስብከቱ በተከፈተው ብፁዕ ቅዱስ አቡነ መርቆሬዎስ መንፈሳዊ ኮሌጅ ከደብረ ታቦር ዩኒቨርሲቲ እና ከሀገረ ስብከቱ አንድ ሚሊዮን አምስት መቶ ሺህ ብር በላይ ድጋፍ ተደርጎለታል። በሀገረ ስብከታችን የሚገኙ ታሪክ መላሽ የሆኑ የሶስቱ ታላላቅ የመጻሕፍት ምስክር ጉባኤ ቤቶች የፎቅ ግንባታ በከፍተኛ ወጪ እየተገነባ ይገኛል። በርዕሰ ሊቃውንት አባ ገብረ ኪዳን የሚመራው የጣና ቅዱስ ቂርቆስ አንድነት ገዳም የትርጓሜ መጻሕፍት ጉባኤ ቤት ገቢ የሚያስገኝ ፕሮጀክት ተቀርጾ ጠቅላላ ሆስፒታል ለመስራት ገቢ በማሰባሰብ የግንባታ ቦታውን በባህር ዳር ከተማ በማመቻቸት ስራውን ለመጀመር ከፍተኛ እንቅስቃሴ እየተደረገ ይገኛል። በሀገረ ስብከታችን የሚገኙ የወረዳ ቤተ ክህነትና ከአስር በላይ የታላላቅ አድባራት ራስ አገዝ ህንፃዎች፣ ዘመናዊ ትምህርት ቤቶች ተሰርተው አገልግሎት እየሰጡ ይገኛል። በአመልድ ፕሮጀክት በተፈቀደልን በጀት ሁለት ሚሊዮን አምስት መቶ ሀያ ሺህ ለአስራ አራት አብያተ ክርስቲያን ሶላር ተገዝቶ የተሰጠ ሲሆን በተጨማሪም 16 ሚሊዮን ሁለት መቶ አስራ ሶስት ሺህ ብር የጥንታውያን አድባራትና ገዳማት አጸዳቸው ዙሪያውን ታጥሮ በራቸው ተሰርቶ በውስጣቸው አንድ መቶ ሰባ ሺህ አገር በቀል ችግኝ ተተክሎላቸው እንክብካቤ እየተደረገላቸው ይገኛል። ብፁሕ አቡነ ናትናኤል የቅድስት ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ በሀገረ ስብከታችን ሥር የሚገኘውን ጥንታዊና ታሪካዊ የሆነውን የደብረ ሃይማኖት ደረባ ቅዱስ መርቆሬዎስ ሕንጻ ቤተ ክርስቲያኑ ሙሉ ወጪውን በመሸፈን ዙሪያውን አጸዱን ከ12 ሚሊዮን ብር በላይ ወጪ በማድረግ የአንዳ ቤት ወረዳ ቤተ ክህነት ጽሕፈት ቤት ዘመናዊ የፎቅ ግንባታ ሙሉ ወጪውን በሸፈነው አሰርተው ለአገልግሎት ስላበቁልን ይህ ጉባኤ ምስጋና እንዲያቀርብልኝ በታላቅ ትሕትና ጠይቃለሁ። የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍም አስቸጋሪ በሆነው ወቅት በፈተና በመከራ መከራውን ሳይሰቀቁ መጥተው ቅዳሴ ቤቱንን አክብረው ምዕመናንን አጽናንተው ተመልሰዋልና ለሳቸው ምስጋና እንዲያቀርብልኝ ይህ ጉባኤ ታላቅ ትትና ጠይቃለሁ። የመቶ ሃያ ገቢን በተመለከተ በአጭር ለማስቀመጥ በበጀት ዓመቱ የመቶ ሃያ ገቢያችን ከ2016 በጀት ዓመት ጋር ሲነጻጸር በአጥቢያ ደረጃ የታየ ብልጫ 44 44 ሚሊዮን 583 ሺ 920 ብር ከ75 ሳንቲም ከሀገረ ስብከትና ከጠቅላይ ቤተ ክህነት ድርሻ ጠቅላላ ገቢ ላይ የታየ ብልጫ 8 ሚሊዮን 917 ሺ 784 ብር ከ15 ሳንቲም ሆኖ የተጠናቀቀ ሲሆን ከዚህ ውስጥም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ 14 ሚሊዮን 598 ሺ 735 ብር ከ47 ሳንቲም። ገቢ ያደረግንበትን የባንክ ደረሰኝ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሚካኤል ለቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ። ቅዱስ ያሬድ በሰነዱ ሐዘን ልቤን ሰበረው፣ ጎንደርን እንዴት ልዙረው፣ አየ ጉና ትመስላለች መና፣ ስንዴ በማዶ ይመስላል በረዶ ሲል ታላቋን ጎንደርን ከፍ ያደርጋል።